ብዙ ጥቁር ህዝቦች እኛን እንደ ነፃነት ምልክት አድርገው ነው ሰው ይሄ እንዲደረስ ይፈልጋል። አንዳንድ ምን እንላለን? ገዝተው እንዲሆን ኖሮ ይላል እኮ በእኛ ሰው ውስጥ ማለት ነው። እነሱ የገዛቸው አገሮች ይላል። ሰው ይሄን ያሰርጻሉ ማለት ነው። ሰው ሉዝ አድርጋችኋል፣ አታችኋል እናንተ ትንሽ የተለወጣችሁ ያላችሁት በቅኝ ግዛት ስለኖራችሁ ነው። በምት ግን በጣም በስነልቦና ብዙ በአይቀን ጊዛት የተገዙ ሀገሮችን የስነልቦና ሄዳችሁ ብታል ብዙ ነገር ደቡብ አፍሪካ ነፃነት አገኘች ብንል እንኳ ብዙዎቹ ጥቁሮች በተከለለ ካምፕና ኤሪያ የሚኖሩ እንጂ በከተሞች ራሱ እነሱ ማይኖርባቸው መንደሮች አሉ። የህዳሴ ግድብ የኢትዮጵያ ሕዝቦች የላብ የደም መጽዋዕትነት ነው በሚል የተገለጸ ያለው እና ይህ ሁላችንም አውቀን ኢትዮጵያ በራሷ ሕዝብ የራሷ ዜጎች ሀሳብ መንጭነት በራሷ ልጆች ገንቢነት በራሷ ልጆች ተሳትፎ ማጠናቀቅ የትኛውን ፕሮጀክት ጀምራ ማጠናቀቅ ትችላለች የሚለው ይህ ቅድም ድራማ ላይ ችለና ሌላም እንችላለን በሚል ያቀረቡት ነው እና ይሄ ሊደነቅና ቀጣይ ተጠናክረው ሊቀጥል የሚችል ነው እና ይሄን ማድነቅ የትኛውን ዜጋም፣ ሌሎች ሀገራቶችም፣ ተቀናቃኞችም ቢሆን ያ ዳግም አድዋ ነው በሚል ቅድም ፕሬዘንቴሽን ላይ እንደሰማነው ዳግም አድዋ ነው ተብሎ የተነሳበትን ነገር በደም ያስማማነው ብዬ አስባለሁ። ህዳሴ ግድባችን የብልጽግናችን አሻራ ነው ስንል እንደምታስታውሱት ብዙ ለውጡ ከመምጣቱ በፊት ትልቅ መደናቀፍ ደቦት ነበር፣ ተንገራ ነበር፣ ብልሹ አሰራሮች ነበር፣ ጫና፣ የውስጥ ባንዳዎቻችን ጊዜ ትልቅ ችግር ነበር። ጠቅላይ ሚኒስትራችን ዶክተር አብይ በሰጡት አቅጣጫ በመሩበት ሂደት የተጠቀሙት ጥበብ የህዳሴ ግድባችን ዛሬ ደርሶ መጠናቀቅ መቻሉ የህዳሴያችን ግድብ መጠናቀቅ የብልፅግናችን አሻራ ነው ተብሎ የሚነሳበት ላይ ስላለን ይሄን በደንብ ማወቅ ያስፈልቃል ማለት ነው። እንግዲህ የህዳሴ ግድባችን መጠናቀቅ ያስገኘው ፋይዳ ከፍተኛ ሁላችሁም ድም ስታመሱ ጠረፈ በሰለብ ሲነሳ ይለ ነበረ። አንዱ የኤሌክትሪክ አቅማችንን ከፍ ያደርጋል በሚል የተቀመጠው አጠቃላይ እንደሀገ አሁን ያለን ወደ 6000 ሜጋ ዋት ነው የአቅማችን ላይ ነበረ ይሄ ወደ ተግባር በሰሞኑ በጽ ያሳድገዋል ይህ የህዳሴ ግድባችን ከኤሌክትሪክ ማመንጨት ባሻገር የጂኦ ስትራቴጂያዊ ቁመናችንን እየቀየረው ነው። የህዳሴ ግድባችን የክ የኢትዮጵያ የታሪክ እጽፋት ነው ብሎ የሚያነሳው በዛ ነው። አለም አሁን ያለችበት አጠቃላይ ሁኔታ እንደምታውቁት አለማችን ግሎባላይዜሽን ወይ አንድ አካባቢ ሁሉም የመሆን ሁኔታ ደግሞ በተደጋሚ ፊት የምንለው ሉላ ጉዳይ በምንለው ስርዓት ወጥቶ አሁን የጂኦ ስትራቴጂ ቁመና የሀገራትን የአቅም የሚወስነዋል። ስለዚህ ከዚህ አኳያ ኢትዮጵያ የህዳሴ ግድብን አጠናቃ ሄዶ በአባይ ተፋሰስ ሀገራት የኢኮኖሚ ሁኔታዋን፣ ብሔራዊ ደህንነቷን የማስጠበቅ ትልቅ ሚና ያለው ማለት ታላቁ ህዳሴ ግድባችን መጋቢት 24/2003 ዓ.ም ከተመሰረተበት እለት ጀምሮ እያንዳንድ ኢትዮጵያዊ ስለ እሱ ሲያጠነቅን፣ ስለ ሱ ሲያዳምጥ፣ ስለ ሱ መረጃ ሲያፈስብ፣ ስለ እሱ ሲናገር፣ ስለ እሱ አስተዋጽኦ ሲያደርግ፣ እዚህ ደርሰናል ማለት ነው። ለኢንዱስትሪያቸው ለሀይል ምንጫቸውና ለቴክኖሎጂያቸው ወይ ውጭ ያለውን ይፈልጋሉ፣ ውሃውን ይፈልጋሉ፣ አዝርቱን፣ እንስሳቱን ይፈልጋሉ፣ ውስጥ ያለውን ማዕድን ወስደው መጠቀም ይፈልጋሉ። ይሄ ሀብታም የሆነ ሀገር ግን በደንብ ማለመጠቀማችን ምክንያት ድሃ ሆነናል። እንግዲህ ድህነት ለመሆናችን ብዙ ምክንያቶች አሉ። ትልቁ እቺ ሀገር ለረጅም አመታት በግጭት ውስጥ የኖረች ሀገር ናት። መሪዎች ተረጋግተው መምራት አልቻሉም። በታሪክ ሂደት ላይ ወደ ኋላ ብትሄዱ እኛ ሀገር የነበሩ መሪዎች የየራሳቸው ችግር ቢኖራቸውም ግን ሀገራቸውን ሊለውጥ በሚችል መልኩ ተረጋግተው መቆየት የቻሉ አለ በብዙ የመነሻ ምክንያቶች። አድዋ ማለት ለእኛ ምን እንደሆነ ማብራራት ስለማያስፈልግ ማለት ነው ኢትዮጵያ ከቅኝ ግዛት የጊዜ መነሻ ወደ ግብፅ መሄድ ነገር አለ። በሌላ በኩል ደግሞ በቀኝ ጊዜያት የተሸነፉ አገሮች ሴራ ሌላ ግብፅ ማወቅ አለባቸው። የምዕራቡ ዓለም የነጭ የበላይነት ያለው ስለነበረ ይህ የነጭ የበላይነት እንደማይሰራ ባለው መሳሪያ ተጠቅሞ የህዝብ አንድነት የአድዋ ድል ማድረግ በአጠቃላይ ለፓን አፍሪካኒዝም መቀጣጠልና ሁሉም ዜጎች በራሳችን ነፃ መውጣት እንችላለን ብሎ የእኛን ፈለግ ተከትሎ ብዙ የአፍሪካ ሀገራት ነፃነት ወስደዋል። ስለዚህ ኬንያ እነሱ ማይኖሩባቸው መንደሮች አሉ፣ የሀገሪቱ ዜጎች ማይገባቸው መንደሮች አሉ ስቲል ነው በአሁኑ ሰዓት በኬንያ ጥቁሮች ዝቅ የሚደረጉባቸው እና ነጮች ብቻ የሚኖርባቸው። እና ደግሞ አፍሪካ ደግሞ ታውቃላችሁ መሬቱ ስቲል ነው በነጮቹ እጅ ስላለ ሙሉ ነፃነት ማግኘት አልቻሉበት ሁኔታ አለ። ይሄ እንግዲህ እኛ ሮል ሞዴል አድርገው እንደገና ተነሳስተው ይበልጥ የተሟላ ነፃነት እንዲመጣ አይፈልጉም። ይሄ የኛ ከፍ ማለት ሌሎች ጥቁሮች ይከተሉናል ስለሚል እኛ በሴራ ተተብትበን ማደግ አይችሉም። ኦኬ፣ ነጮቹ ስላላገዟቸው የሆነ አክቲቪቲ ጊዜ በቀን ጊዜ ግዛት ኖረው ስላለሰለጥኗቸው መቀጠል አይችሉም የሚል አስተሳሰብ እንዲኖር ይሰራል። ይሄ በደንብ ማወቅ ያስፈልጋል። የዚህ የነዛን ትውልዶች ታሪክ እስከዛሬ ድረስ እየዘከርን እያከበርን እንደመጣ ነው፣ ሁሉ እኛ ደግሞ ዛሬ ይህን ትልቅ የሆነ ታሪክ ለልጆቻችን የምናወርስበት ነገ ታሪክ መልሶ እንዳድዋ የሚዘክርበትን መሰረት የጣንበት የአባይ ትውልዶች ነን አደለ? ለዚህ ሁላችንም እንኳን ደሳለን፣ እንኳን ደሳላችሁ ማለት በአካባቢያችን በሚሰሩ የልማት እንቅስቃሴዎች ላይ በትጋት በጽናትና በቁጭት የምንሰራ ከሆነ የኢትዮጵያ ህዳሴ ግድብ በየአካባቢያችን በሁሉም ዘርፍ መመስረት መስራት እንችላለን የሚለውን ነገር ለማንሳት ነው። እንዳላበዛ አመሰግናለሁ።

ያለው እንትን ምንድነው? በደረሰበት ሁሉ የማልማት ወንዙ የለምነት እንትኑ እጅግ በጣም በነገራችን ላይ በፈጣሪም ዘንድ በአላህም ዘንድ በቁርአን የተገለጸበት ነው። ወንዙ በሄደበት ሁሉ ውሃው የደረሰበት አሁን የደረሰበት ቦታ ላይ ልማት የሚያለም እንደ ዞንም ከዚህ ምን የስም መውሰድ አለብን? ወደታች ወደ መሬትም

እኛ ሀብታም ሀገር ነን። መጀመሪያው ግን ምንድነው? ድሃ ህዝቦች ነን። ይሄን ምንም መያዝ አለባችሁ። ሀገራችን ሀብታም ናት። የተፈጥሮ ሀብት አላት፣ ውሃ አላት። በእንደዚህ ብዙ ዓለም ላይ እንደዚህ የተመጣጠነ ፀሐይ ሁኔታ አይገኙም። የተመጣጠነ የሙቀት ሁኔታ አይገኙም። ሁሉን አግሮ ኢኮሎጂ የያዘች ናት። የፈለግነው አይነት አዘርት ሊሆን ይችላል፣ እንስሳት ሊሆን ይችላል በተለያየ ቦታ ማልማት እንችላለን። ገና ውስጧን አላወቅናትም። አሁን እኛ በምን እንደቆም አናውቅም እኮ ከስር ነዳጅ ይኖር፣ ወርቅ ይኖር፣ አልማዝ ይኖር አናውቅም። ስለዚህ በጣም ውስጧ ብዙ ነገር አለ። ለዛ ነው ቅድም የዶክተር አብይን እያነሳችሁ ነበረ ሀገራችሁን አታቋትም። ዓለም አውቋት ነው የሚረባረበው እናንተ ግን የራሳችሁን አገር አታቁም። ብዙዎቹ በዓለም ያለ ጥሬ ዕቃ አልቆባቸው፣ በግብርናው ይሁን ለኢንዱስትሪያቸው፣ ለሀይል ምንጫቸውና ለቴክኖሎጂያቸው ወይ ውጭ ያለውን ይፈልጋሉ። ውሃውን ይፈልጋሉ። አዝርቱን፣ እንስሳቱን ይፈልጋሉ። ውስጥ ያለውን ማዕድን ወስደው መጠቀም ይፈልጋሉ። ይሄ ሀብታም የሆነ ሀገር ግን በደንብ ማለመጠቀማችን ምክንያት ድሃ ሆነናል። እንግዲህ ድህነት ለመሆናችን ብዙ ምክንያቶች አሉ። ትልቁ እቺ አገር ለረጅም ዓመታት በግጭት ውስጥ የኖረች አገር ናት። መሪዎች ተረጋግተው መምራት አልቻሉም። በታሪክ ሂደት ላይ ወደ ኋላ ብትሄዱ የእኛ ሀገር የነበሩ መሪዎች የራሳቸው ችግር ቢኖራቸውም ግን ሀገራቸውን ሊለውጥ በሚችል መልኩ ተረጋግተው መቆየት የቻሉ አሉ። በብዙ የመነሻ ምክንያቶች አንዳንዶቹ ብዙሃነትን ማክበር ባለመቻላቸው፣ የህዝባቸው ጥያቄ መመለስ ባለመቻላቸው። ከዚህ ውጭ ደግሞ ይሄን በገና የሚያባብስ ደግሞ የሴራ ፖለቲካ በዚች አገር ያላትን አንጡራ ሀብት እንዳንጠቀም ግጭትን ፕላን አድርገው የሚመራ የውጭ ኃይል አለ። ይሄ በደንብ መረዳት ይኖርብናል። የጊዜ መነሻ ወደ ግብፅ መሄድ ነገር አለ። በሌላ በኩል ደግሞ በቅኝ ግዛት የተሸነፉ አገሮች ሴራ ሌላ ግብፅ ማወቅ አለባቸው። የምዕራቡ ዓለም የነጭ የበላይነት ያለው ስለነበረ ይህ የነጭ የበላይነት እንደማይሰራ ባለው መሳሪያ ተጠቅሞ የህዝብ አንድነት የአድዋ ድል ማድረግ በአጠቃላይ ለፓን አፍሪካኒዝም መቀጣጠልና ሁሉም ዜጎች በራሳችን ነፃ መውጣት እንችላለን ብሎ የእኛን ፈለግ ተከትሎ ብዙ የአፍሪካ ሀገራት ነፃነት ወስደዋል። የኛ መጠንከር አባይ ተፋሰስና እንደገና በጂኦ ስትራቴጂው ላይ ከፍ ያሉ የመጡ ከሆነ ጥቅማችንን እናጣለን ብለው የሚያስቡ አገሮች አሉ። ቁጥር አንድ ግብጽ። ግብጽ ወደ ኋላ ብትሄዱ የብዙዎቹን የእኛ አገር የሃይማኖት መሪዎችን፣ ቸርቾችን፣ የሚሰይሙት ጳጳሳትን የሚሾሙት ትዕዛዛትን የሚሰጡት ለረጅም ዓመታት መርተው ቆይተዋል። በዚህ የሃይማኖትን መሰረት አድርገው ሴራቸውን ሲሰሩ ቆይተዋል።